የስራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማንን አስፈላጊውን አገልግሎት እያገኙ አለመሆኑን ገለጹ። የደሞዝ ማስተካከያን ጨምሮ ሌሎች ጥያቄዎች ይመለሱልን ሲሉ የጤና ባለሙያዎች በሀገር አቀፍ ደረጃ እያደረጉ ያለውን የስራ ማቆም አድማ ሦስተኛ ሳምንቱን በያዘበት በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎች በሚገኙ ሆስፒታሎች የሚሰሩ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማንንም አስፈላጊውን አገልግሎት እያገኙ አለመሆኑን ነው የገለጹት። ስማቸውን እንዳንጠቅስ የጠየቁት በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ አንድ ሲኒየር ሐኪም አሁን ላይ ብቻቸውን በርካታ የድንገተኛ ክፍል ታካሚዎችን ለመከታተል መገደዳቸውንና ይህም የስራ ጫናውን እንዳበረታባቸው ለአዲስ ስታንዳርድ ገልጸዋል። ህሙማንን ብቻዬን ነው ሳይ የነበረው አንድ ዶክተር ብቻዬን ስለሆንኩ ቀድሞ ቢታዩ ትልቅ ለውጥ ሊያመጡ የሚችሉ ህሙማን ሲሰቃዩ እያየሁ ነው ብለዋል። በዋቻሞ ዩኒቨርሲቲ ንግሥት እሌኒ መሐመድ መታሰቢያ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ሲኒየር አድማን ተከትሎ ክፍተቱን ለመሙላት በስራ ላይ ቢሆኑም ሁኔታዎች አስቸጋሪ መሆናቸውን ለአዲስ ስታንዳርድ ገልጸዋል። በዚህ ሁኔታ መቀጠል አይቻልምም ብለዋል። በሌላ መረጃ የደሞዝ የጥቅማ ጥቅም እንዲሁም ሌሎች ሁኔታዎች እንዲስተካከሉ በመጠየቅ የስራ ማቆም አድማ ከመቱ ሶስት ሳምንታት የሆናቸው የጤና ባለሙያዎች ግንቦት 15 ቀን 2017 ዓ ም ለመጀመሪያ ጊዜ ከመንግስት ባለሥልጣናት ጋር መወያየታቸውን ለቢቢሲ ተናግረዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎቹ ብሶት ያሰባሰባቸው እንደሆኑ ገልጸው ባለፈው ሚያዚያ የኑሮና የሥራ ሁኔታቸው እንዲሁም የአገሪቱ የጤና ሥርዓት እንዲሻሻል 12 ጥያቄዎችን ለመንግሥት አቅርበዋል። ባለሙያዎቹ ከመንግሥት ምላሽ ባለማግኘታቸው ከግንቦት አምስት ቀን 2017 ዓ ም ጀምሮ አገራዊ የሥራ ማቆም አድማ ማድረጋቸውን ያሳወቁ ሲሆን እስራትን ጨምሮ ከሥራ መባረርና ጫናዎች እየደረሰባቸው እንደሆነም ተናግረዋል።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 ሶስተኛና ገለልተኛ ወገን ሆኖ እንዲያደራድር ቅድመ ውይይት እየተደረገ መሆኑን ለቢቢሲ ተናግረዋል። ባለሙያዎቹ ታካሚዎች እና የጤና ስርዓቱ ላይ ለሚደርስ ጫና ኃላፊነቱን የሚወስደው መንግስት እንደሆነ ደጋግመው ተናግረዋል። ከዚሁ የሥራ ማቆም አድማ ጋር በተያያዘ ባለፉት ሳምንታት ውስጥ ከ80 በላይ የህክምና ባለሙያዎች ለእስር የተዳረጉ ሲሆን ዘጠኝ ባለሙያዎች ደግሞ በፖሊስ ክስ ተመስርቶባቸው ፍርድ ቤት ቀርበው የቀጠሮ ጊዜ እንደተሰጠባቸው ይታወቃል ሲል ቢቢሲ ዘግቧል። አሁንም ከጤና ባለሙያዎች መረጃ አልወጣንም። የጤና ጉዳይ ለነገ የሚባል ስላልሆነ እንጂ በግል ጤና ተቋማት ክፍያው ከአቅማችን በላይ ነው ሲሉ ገለጹ ተገልጋዮች። ከሰሞነኛው የጤና ባለሙያዎች ጥያቄ ጋር ተያይዞ ሐኪሞች ስራ ካቆሙባቸው ተቋማት አንዱ የሆነው የሐዋሳ ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል አሁንም ድረስ ሙሉ አገልግሎት እየሰጠ አለመሆኑን ቲክቫ ኢትዮጵያ በቦታው በመገኘት አረጋግጫለሁ ብሏል። በሆስፒታሉ አቅራቢያና በሐዋሳ ከተማ ባሉ ሌሎች የግል ሆስፒታሎችና የሕክምና ተቋማት ቲክቫ ተዘዋውሮ ባደረገው ምልከታ በአንጻራዊነት የተገልጋይ ቁጥር መጨመሩን ማጣራት ችለናል ብሏል ቲክቫ በዘገባው። ቲክቫ ኢትዮጵያ አናገርኳቸው ያለው ተገልጋዮች እንደገለጹት አስቀድመው ወደ ኮምፕሬሲቭ ሆስፒታሉ አገልግሎት ፈልገው መምጣታቸውን ተናግረው ነገር ግን አገልግሎት ማግኘት ባለመቻላቸው ወደ ግል ጤና ተቋማት ለመሄድ መገደዳቸውንም አስታውቀዋል። የጤና ጉዳይ ለነገ ስለማይባል እንጂ የግል ጤና ተቋማት ክፍያ ከአቅማችን በላይ ሆኖ ገና ህክምናው ሳያልቅ ካሰብነው በላይ ወጪ አውጥተናል ያሉት አንድ አስተያየት ሰጪ ሪፈራል ሆስፒታል ወደ መደበኛ አገልግሎቱ በአጭር ጊዜ ውስጥ ካልተመለሰ ተገልጋዮች በከፍተኛ ሁኔታ ይጉላላሉ ሲሉ አክለዋል። ቲክቫ አሁንም ያነጋገረቻቸው የሐዋሳ ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል ማኔጂንግ ዳይሬክተር አቶ ዝናው ሳርሚሶ ሆስፒታሉ ወደ አገልግሎት እየተመለሰ መሆኑን ተናግረው ወጥተው የነበሩ ሐኪሞች እየተመለሱ መሆኑንም ተናግረዋል። የሐዋሳ ዩኒቨርሲቲ ኮምፕሬሲቭ ሪፈራል ሆስፒታል ሬዚደንትና ኢንተርን ሐኪሞች በበኩላቸው ለጤና ባለሙያው ጥያቄዎች ተገቢው ምላሽ እስካልተሰጠ ድረስ ወደ ሥራ እንደማይመለሱና የባለሥልጣናት ዘመዶችና በውጤት ማነስ እንዲሁም በሥነ ምግባር ችግር ከሆስፒታሉ የተባረሩ ሐኪሞችን በመመለስ ሆስፒታሉ አገልግሎት እየሰጠ እንደሆነ ለማስመሰል የሚደረጉ ሙከራዎችም ተገቢነት የላቸውም ብለዋል በማለት ቲግቫ አስነብቧል።